ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የዘመነሽቱን ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። እስከ ስንት ሰዓት ድረስ ላቆየኝ። እንግዲህ ዛሬ የድራ ይሄን የፅናትን ድራማ ይዤ እመጣለሁ። ሁልጊዜም የፅናትን አይዲያ ጠፍቶብኝ ምናምን አይደለም፣ ግን አይዲያ አለኝ፣ ግን የሰው ቤት ነውና መስራት አይመችም። ነው የሰው ነው አይዲያ እያመጣ ምን ነው ሰራው። ይሄ ምንድነው ቻናሌ ለማንቀሳቀስ ነው እና የምንላችሁ ነው ውድ ጓደኞች፣ ቻናል እየቀዘቀዘብኝ እና እንድታስነሱልኝ እፈልጋለሁ። ለምን በደረሰብኝ አደጋ የሩጭ መስራት አልችልም፣ ከአሁን በኋላ ማለት ነው። እንደፈለግኩ እንደ በፊቱ እየዘለልኩ ሩጭ ምናምን መስራት አልችልም፣ በደረሰብኝ አደጋ ማለት ነው። ታውቃላችሁ ብዙዎች ላይም ላይ ስሰራ ምን እንደሆን ምናምን ብዙ ታሪኩን ታውቃላችሁ። እና አሁን ላይ ትንሽ እየተሰማኝ ነው ምክንያቱም እንደፈለጉ መሮጥ አልችልም ና

እናም ችግር ያለው አለ። ታዲያ ምግብ እየሰራው ጠይቃታ፣ ውሰድላታ። ምግብ ትችላለህ እንዴ መስራት? አዎ፣ በመጠኑ እችላለሁ። እኔ እንኳን ጥሩ ተመጋቢ ነኝ። ሰኔ ሰኔ ሆነች። ሰኔ ሆን ከበ ማትና ሰኔ ጽናትም፣ ቅድም ሰኔ ስትል ሰማሁ። ሰሞኑን አሳብ ላይ ሆና ነው እንጂ ገና ስትገባ ነው ምታደርቅ። ጨጓራን ለመላጥ ተጠንቀቅ። እኔ ምን አገባኝ፣ ምስጤናት እንዴ እንዴ ምን ማለት ነው? እያገባ ጨጓራ ይላጠን ያለ ማን ነው? እስቲ አመት ሙላክ፣ በአመትህ ጠጉሬ ይሰሳን፣ ከዛ ጨጓራ፣ ከዛ ስኳር፣ ከዛ ድመት ክፈት፣ በመጨረሻ ይደፋን። እሬ እንደዛ እያልክ ያላገባ ነውን? ተስፋ አታስቆርጥን። የምሬ ነው ሚስት ማግባት ስትፈልግ አለም በቃኝ ስትል ነው። አይ ለካሳንታለህ፣ እኔ ኮረሳለሁ ብሎ ይላል። አንተማ ብዙ ነገር ነው የምትረሰው፣ እኔ ያለ እኔ ለኔ ኮራሳለ ስለው፣ አንተማ ብዙ ነገር ነው የምትረሰው። ነይ በህይወቴ የደረሱ በይ ነገሮች ብነግርህ ኖሮ የሳታና የነቀለ ሰው ሆን ነበር። ቆይ ዝቤት ቡና አይፈላም እንዴ? ቆይ ቁርስ በልተ ነው ወይስ ቁርስ ሰዓት በላ ነው? አይ እኔ አልበላሁም ግን ሁለት ልጆች ሁለት ሰዎች በልተዋል። ከዛ እያለቀሰ ብሎ ኪራን ለማሳቅ ሞክራል፣ ማለት ነው። ከዛ ሶፍት ልስጥህ ብሎ እየሰቀበታን ማለት ነው። አንተ ካለህ አስገባና ለቅሶ እንትን በልና ሶስት ቀን እድር እድር ውጣበት ይለዋል። ለማንኛውም ቡና ላስፈላለ ብሎ ኪራይ ይነሳል ማለት ነው። ስማ አሁን ተመልከት፣ እኔ ድሪቨሪ አርጌ ባዝዝ ይመጣል እነሱ ግን እሱ ስታያት ሲተያዩ ቡናውን ይረሱትና፣ እኛም መኖራችን ይረሳሉ። ከዛ በሳቀሩ። ይህ አዲሱ ልጅ ግን በጣም ተመችቶኛል። አቦ አሪፍ አሪፍ። ተዋንያኖቹ እየመጡ ነው እንግዲህ አብረን የምናየው ይሆናል። ይሁን ተጠቅሞ የሚመቸው እንግዲህ በቃ። አንቺ ተረጋጊ ብላ አእምሮ ውሃ ትሰጣታለች። እኔ ግን ሰኒ በጣም ነው ያሳቀች። እውነት ለመናገር አለቃዋነ አቤት አለቃ ቦርጮ ብላ ትለዋለች። እንዴ አረበና በጣም ነው የሳቆት። እንዴ ሀብታሙ ምን አረገ? ሀብታሙ ግን ጉድ ሰራሽ። ሀብታሙ ምን አረገ? ይሄ አፌ ነው እንጂ። እንዴ አፍ ያፍ ወለምታ እግርሻለን እንዴ የግርሽማ ክብሩም አድኖታል። የመጀመሪያ ሰው አክብራ ስትሰድብ አለቀዋል። አለቀ ብለሽ እኮ ቦርጭ ብለሽ አቀለልሽው እኮ አለቻት። ነው እኔ እኮ ምን ላርግ ብለሽ ነው። እኔ ቦርጩ እኔና ደግሞ እዚያ እናድግም እሱ ግን ቦርጩ እና ከብቶ አደግ። እኔማ እሺ ምን አልሽው? እኔማ ቆጮ ልገዛ ገበያ ነበር ቆጮ ለማለት ነው አልኩት። የጨነቀ ጊዜ አገባን አሉ። ኧረ እና ተባረርሽ። እኔ ምን አውቄ እኔም ናውቅ ፊትሽን እንዳላ የሆነ ያለኝ ወይ ተሸፋፍኝ ሄዳለሁ በአደባባይ ገልጦ እንደሱ አድርጎ ከማሪ ትልቅ ትምህርት ነው። የአንቺ ነገር እኮ የአንቺ እኮ ትልቅ ኮሜዲ ኮሜዲ ይወጣዋል። ሰኒና ትልቅ ቀሌቶቿ አንቺማ እንደዚህ የሳቅሽው ፅናትማ ተንፈራፍራ ነው ብትስቀብኝ ብሎ ይላታ ትለዋለች ቤቱን አህያ የወለደው አስመሰለው። መቼም ይሄ የኪያ የቅዱስ ስራ ነው እንጂ ክራና ክሮቤ እንደዚያ ያደርጉ ብላ ታጸዳለች ማለት ነው። ማጸዳዳት ትጀምራለች እንግዲህ ዊ አባቴ የደወለ ብላ አባቷ ልታወላ ሳፏ ላይ ቆጭ አለች እና ሄሎ ሄሎ፣ አባ እንዴ፣ አባቴ ደህና ዋልሽ ነው ደህና አደርሽ ነው አባ እንደዛ ማትበል ብላ ትለዋለች። እና አባቴ እንዴት ነህል? ካወራን ሁለት ቀን ሆነልኝ ሆነን እንዴት ነህ ብላ ትለዋለች። እንዲ አባ ቢይዝስ አንተን በምንም እንደማልተካ ታውቃለህ አባ። ወደ አዲስ አበባ ነው እንግዲህ አባቱ አዲስ አበባ ላይ መጣ ነው መሰለኝ ያለች በጣም በደስታ ታወራለች። እንዴ አባ ኪራን እያወቀው ግን አባቴና ለኝ አሁን ባለኝ ነገር ሳልስላች ነው ማስተናገድክ ብላ ትለዋለች። እሽ በቃ አባ እደውልልሃለሁ ብላ ትላለች ማለት ነው። ከዛ ታስባለች ቁጭ ብላ፣ አረ ምሩ እንሂድ፣ የፅናት አባት እኮ ቀድሞው ሊመጡ ነው እንዴ እንዴ ምንድነው ሰዓት ምትፈጁ ብላ ትላታለች ማለት ነው። ውይ በዛውም እኮ ቤት ላስተካከል ብዬን እኔ እኮ እጼ በደስታ ብዛት ምንም ሳሰራ ነው መጠበቀን አሁን ስጠፈች እሷ እኮ ስደነገጠና ስትደሰት ስትደሰት ደግሞ ከመሬቱ ተሳሳለች መሰል ዝም ብላ ነው እነግርልሻለሁ። እሽ እንሂድ እዛ ግን የምር ግን በጣም ደስ ብሎኛል፣ ባለኝ ነገር ሳልሳቀቅ አባት ልቀበለው ነው። ውይ እንደዚህ ደስ ስላለሽ እኔ በጣም ደስ ብሎኛል። ምን ነው ብቻሽን? ደስ ብሎኛል? ደስ ብሎናል በይ እንጂ። ሰኒግ ምን ሆነሽ ነው? ልክ አይደለሽም። በቀኝ አውራይ ብዬ በግራ አዋራኝ። እንዴት ማለት ኧረ ተውኝ። አለ ዘፋኒ። እስቲ ተይ ዘፈኝ የውርደትን ካባን እንደ ክብር ካባን የተወናጸፍሽው፣ ምሩ ምን ሆና ነው ከራሱ አንደበት ብሰሙ ይሻላል። ሰኒ ሆንሽውን ንገሪኝ። በጠዋት አለቀኝ በጠዋት አለቀኝ። አለቀ ቦርጮ ብዬ ጠራት እና እኔ አልተዋረድኩም እና ከካባልት። እንደዚህ ከሆነማ ዘውድም ደፍተሻል። እረ ዘውዱ ቀርቶ እኔም ቢደፋ ይሻል ነበር። ኧረ፣ በስመ አብ በይ እስቲ ታይ። ኑሬ ወድረቱ ነው ያስደፈ። ቦርጭ ብዬሽ ነበርኩ እንደምስቅብ። የእውነት የእውነት ካለቃሽ ከፊትሽ እሺ፣ ጨዋን እንጂ ከሄርሽ በኋላ ይስቅብሻል። ሳቁ በእኔ በኔው ተፍተፍ ምን አለበት፣ በሳቅ ሞት። ቆይ ግን ለስራ አይደለ እንዳይመጣ ነው። ወደ ስራ ምን እንሂድ እንጂ ምን አለበት ከስራሽ ላይ እንደዚህ ብትሆን፣ የራሳችሁ ጉዳይ። የሰደቡት ሰውዬ የራሱን እንደና ተርሳቀብል ቆይ ቆይ እንደዛ ለማለት ምን አነሳሳት? የመጀመሪያው የአለቃዋ ቦርጫ አድጓድ ቆጠረን በዛ መግፋቱ ነው። እስቲ አሁን ምን እንደሚለይ ሂጅ፣ ሰማለሁ። አረ እኔ ቁጭ ብዬ መሄድ ራሱ አልችልም። ለማንኛውም አሁን እሺ፣ ወደ ኪችን እንግባ። ሰኞም ከዛ ነው መግለጫ ላይ ምናምን እያለች እንትን ትላለች ማለት ነው። እንግዲህ መጠው እያለች ነው እንግዲህ እግዚአብሔር አምላክ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ እንደነገርኋችሁ እኔ ሆድ እየተሰማኝ ነው። ቻናል አሳድጉልኝ ና እየለፍልኝ። የውነት የውነት እኔ ጥሩ ጥሩ ነገር እሰራለሁ ኢትዮጵያ ስገባ እና፣ ሰብስክራይብ ላይክ፣ ሰፖርት፣ ኮመንት አድርጉልኝ። አመሰግናለሁ። እስቲ ወደ ቀጣይ። እንዴ የት ሄዱ ነው? በዚህ ቅስፈት ወይ፣ ቅዱስ ይሄ እብድ ይሆናልሽ። እቃውን እንደተጫና ይዞት ሂዶ ነው ወይ ምን ይሻለዋል ብሎ ይደውልበታል ማለት ነው። ለቅዱስ ለቤት ቅዱስ ግን ፈታ ዘና ይላል። ሄሎ፣ የት ሄደ ነው? እቃውን እንደጫናህ ነው? ቡና የጠጣ የሄድከው? ምን ይሄ ምን የቡና ሰዓት ነው የሚያልፈው? ሲጀመር ከቤት እየተፈላ አይደል እንዴ? እሺ በቃ ጠጣናና ተሉ። እሺ ብሎ ግራ ይገባል። ወይ ጉድ ብሎ ይሄ ብዴ ሆነለች ብሎ ወደ ቤት ይገባል። ተባራኪ ልጅ እንግዲህ ጌሯን አጥባ ምናምን አባቷን ያሰብሽው በጣም ብርቃትን እየተመረቀች ነው በነገር ላይ የትልቅ ሰው መረቃት በጣም ይደርሳል የእውነት። እና ትልቅ ሰው ሲመረቃችሁ አንገታችሁን ደፋ አድርጋችሁ አሜን በሉ። እኔ የሚገርማችሁ ነገር አዲስ አበባ የሆነች ሰትዩ ማለት አቅም ደካማ ገላዋን አጥባት አለና ተመረቀኝ ነበር ባህል ተሻገሪ አፍሽን የሚስምሽ ባል ይስጥሽ ብላ ተሰማኝ ነበር። ከዛ ሁሉ ለምረቃቷ ባህር አሻግሮኛል። ይሄ ማለት ስደት ማለት ነው። ያው ባህር ከተሻገራችሁ ው ብዙ ነገር ታያላችሁ። ግን አፌን አፌን የሚሰማ ይባል አልሰጠኝም። ወደፊት ደግሞ እንደሚሰጠኝ ተስፋ አድርጋለሁኝ። እና እንግዲህ ምሩ ቡና እያቀራረበች ነው። የፅናት አባት እንግዲህ ጋሽ ቡናዬን ይወዱታል። አዎ፣ ቡና ቡናሽ እንዳንች ረጋ ያለ ይጣፍጣል። አይ አባ አይ አባ፣ በቃ ምሩ በቡና መረጥ ችል እንዴ እኔ የኔ ይበልጣል ማለት ዝግብግብና ራስ ወዳድነት ማለት ነው። ኧረ ጽናት እንደዚህ አይነት ባህሪ የለትም። አዎ ልጅ እኔን አሳፍሬ አታውቅም። የት ቀሩ ብሎ ይላል። አይ ታያቸው። ይልቅ እኔ ልብስ ለመቀየር ብዬ ነበር። ቆይ ኪራ ነው ያስቀመጠልክ እንግዲህ መ በ እንደተለመደው የጽናትን ድራማ ሸር እናደርጋለን ማለት ነው። ደስ እንዳላችሁ ተስፋ አደርጋለሁኝ። ለዚህ እና እንደነገርኳችሁ ይ ቻናል ቀስቅዝ በጣም እየወረደ ነው ላይ በቃ ምን ልበላችሁ፣ በቃ ሆዴ እየተሰማኝ ነው። ሆዴ እየተሰማኝ ነው ማለት እንደ በፊቱ በፊት እየዘለላችሁ የምትሰሩ እየነበራችሁ አሁን መዝለል ሳትችሉ ስቀሩ በጣም ይሰማል። በተለይ ስደት ላይ ሆናችሁ ማለት ነው። በዛ ላይ የሰው ፊት ሲገርፋችሁ ማለት ነው፣ በጣም ነው የሚያናድደውና ለማንኛውም፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ እንድታበረታሴ በጣም